ያደረገው ከሆነ ወቃ ባንዶ ሰለፍያ ብዙዎቹ ወሃቢያ ስትላቸው ማን ነው ወሃቢያ አናቀውም ይልሃል። በግልጽ ማለት አናውቀውም። ምንድነው እንትን ላይ ላለመውደቅ ወደቅ على كل حال ሰለፍያ የሚባለው እሺ፣ በሰለፍ الأمة በሰለፎቹ አረዳድ ስንል ምንድነው መቅሱዱ ተባሉ። اصول الفقه ላይ ማስረጃዎች አሉ። የሰሃባ ኢጅማዕ፣ የሰሃባ ንግግር መጀመሪያ የሰሃባ ንግግር ማስረጃ ነው ወይስ አይደለም ብሎ የራሱ ዝርዝር ደርስ አለው። የታቢዒ ንግግር ማስረጃ ነው ወይስ ማስረጃ ሊሆን አይችልም የሚለውን የራሱ የሆነ ዝርዝር አለው። ከዛ በኋላ ደግሞ ኢጅማዕ የሚባለው ኢጅማዕ አሰሓባ አለ፣ ኢጅማዕ ታቢዒን አለ። የታቢዒዎች የነበሩ ዑለማዎች ኢጅማ ይሄም አለ። እሺ ቢፋህም ሰለፈ ልኡማ ሲባል የተፈለገው ምንድን ነው? የሰሓቦች ፋህም በእጅማዓቸው ነው ወይስ በእያንዳንዱ ፈርዳቸው በፈርድ ካላችሁ ማንኛውም ከሰሓባ ውስጥ አንዱ በተናገረው ነው የምንረዳው ካላችሁ ይሄ ነገር ኡሱሉል ፊቅህ ላይ አለ ለምን ስሙ ይቀየራል ታዲያ ሰለፍ ተብሎ የሰሓባ ንግግር ተብሎ ይምጣ በኢጅማዕ ከሆነ የእነሱ ኢትፋቅ ከሆነ ደግሞ ይሄም ኪታብ ላይ አለ ዑለማዎች ተናግረውታል አዲስ ነገር ቢፋህሚ የሰለፍ አልኡማ ማንም ብሎት ማያቅ በሰለፎች አረዳድ የሚል ከየት ነው የመጣው ለምን ስሙ ይቀየራል ማለት ነው እሺ በሰለፍ አልኡማ ስትል በየትኛው ሰለፍ መርሓባ በሰሓባ ከሰሓባዎች ውስጥ ሀሳብ ቢለያዩስ በየትኛው ነው የምትከተሉ? ሀሳብ ይለያያሉ። አዎ ይለያያሉ። ታቢዕዮች ይለያያሉ። በሀሳብ በሕክም በፍርድ በአረዳድ ይለያያሉ። የትኛው ነው ሰለፈል ኡማ የምትለው? ሁለቱም አረዳድ ችግር የለውም ነው። ቢጋጩም ሙሽኪላ የሆነ ነገር መጣ። በጣም ትልቅ ሙሽኪላ ማለት ነው። ስለዚህ ይሄ ሰለፍያ የሚባለው ሰለፈን ነው የምንከተለው የሚለው ከዛ የወጣ ስም ነው። ስም ማውጣት ሁሉም ሰው ይችላል። ምንም ችግር የለውም ስም ማውጣት፣ ነገር ግን ሐቂቃ ግን ሰለፍነን ማለት አይቻልም። የሰለፎችን አስተሳሰብ ነው የምንረዳው ካላችሁ እኛ አሽዕርያ ሰለፍ አይደሉ እ የአሽዕርያ ሼኾቻቸው እነ ሰዒድ ብን ኩላብ እና አብልሓሪስ መሓሲቢ እና አብልዓባስ ቀላኒሲ እነሱስ ሰለፎች አይደሉም? እንዲ ወይስ ሰይዲ አሕመድ ብን ሐንበል ት እሳቸው ነው ሰለፍ ተብሎ የሚጠቀሱት ከክብር ከዓዘማ ከትልቅነታቸው ጋር እሳቸው ብቻ አይደለም ሰለፍ ሳሊም ብዙዋሉ ወሳቸው አቅራድ ሚያከብሯቸው የሚወዷቸው

የተባረከች የዘመን ክፍል ናት። ላ መንሃጁን ኢስላሚ የእስልምና መንሃጅ አይደለም መከተል አለባችሁ እነሱን ያለበለዚያ ባጢል ላይ ናችሁ። ላ ሰይዲ ኢማም ሻፍዒ ልክ የሰሐብዩ ንግግር ሲመጣላቸው ሰሐብዩ እንደዚህ ብሏል ሲባል ከረሱላችን ም ነቅል ማድረጉን መጀመሪያ አረጋግጣሉ። አይደለም ነቅል አይደለም እ ያህን ነገር ወይ አይቶት ወይ በሳቸው ዘመን ጋር ሊሆን ይችላል የሚል ምልክቶችን ያያሉ። እሱ አይደለም በራሱ ኢጅትሃድ ነው ሰሐብዩ ያደረገው ካሉ በቃ እኔ ደግሞ የሌሎች ሰሐቦች ንግግር አለኝ ቁርአን ሀዲት አለኝ። ከእሱ ጋር ረዳድቼ ሊኻልፉት ይችላሉ። የሰሓባ ንግግር እንደ ኢማም አቡ ሐኒፋ እኮ አንድ ነገር ሓራም ወይም ሓላል ሲሉ የሰሓባን ንግግር ተከትሎ እኮ ነው ወይም የረሱላችን ስ ስ ሐዲት። ሻፊዒ ደግሞ ይህ ነገር ሓራም ያሉትን ሓላል ነው ወይም ሱና ነው ሲሉ ደግሞ ሓዲትን ወይም የሰሓባን ንግግር ተከትሎ ነው። ሀሳብ ይለያያል። የትኛውን ሰሓባ ነው የምትከትለው? እዛ ሰዓት ምን አይነት ሰለፎችን ነው የምትከትለው ስትል የሆነ ቃዒዳ አለው እንዴት ነው የሸሪዓው እኮ ሌላው አብዛኛው ከዚህ አይነት አስተሳሰብ ውጭ የመጣበት መንገድ የራሱ የሆነ የተገነባ አምላቅ በጣም ትልቅ የአረዳድ ስልቶች አሉ። ሰሃባ ከተካለፉ ማን ነው የሚቀደመው? እንዴት ነው የሚቀደመው? ሐዲትና ሀዲስ ከተጋጨ እንዴት ነው? ይህን ሁሉ አለው። እዛ ቦታ ላይ ያላቸው ወሊህላ ይሄ ስም ሙጀረድ ስም ብቻ ነው ማለት ነው፣ ፋል ባዶ ስም ነው፣ ሰለፍያንን ብሎ መለፍለፍ እንጂ ሰለፎችን የምትከተሉ ከሆነ እነዛ ዑለማዎችስ በምን አይነት መንገድ ነው ሰለፍን የምንከተለው የሚባልበት ዋና ነጥቦቹ ያ ነገር ያስፈልጋል። ስለዚህ ማንም ሰው ሰለፍየ ተብሎ ሰለፎቹ እኮ እነዚ የተከበሩ ሶስት እነሱ ነው የሚከተለው ስላለ ብቻ ሙባሸረተን ትከተለዋል ስላለ ብቻ ማስረጃ ላይ ግን ሲቀርብ በዘመናችን ላይ ያሉ እንዳለ ሳዑዲ ላይ ያሉ መሻይኮች ነው ማስረጃ ሆኖ የሚቀርቡት ማስረጃ ሆኖ የሚቀርቡት ያ ይዋል ቁርአንና ሐዲት፣ ምን እነሱ በሚረዱት ትላንትና እያየው ነበር

በሱ እይታና በሱ አስተሳሰብ ብቻ ተቀበሉ ማለት እሱ ራሱ ከቀብር ቢወጣ አይቀበለውም። ይሄን ነገር እሱ ራሱ ሚለን እጅቲሃድ አድርጎ አይደል እንዴ የሚለውን ማለት ነው። በሰፊው አለቀ እንትሃ። ይሄ በዚህ ብቻ ነው አረዳድ፣ ሌላው ክልክል ነው የሚባለው ነገር አይቻልም። እሺ ሼህ ብን ባዝ ወይም ሼህ ብን ዑተይሚን የተረዱትን አረዳድ እንደ ማስረጃ ሆኖ ኩፍር ተብሎ ሲቀርብ፣ ሌሎች አሊሞች ደግሞ በዘመናችን ያሉ ወይም ከዘመናችን በፊት ትላልቅ አሊሞች የጠቀሱትን ግን ቢድዓ ነው እነሱ የቢድዓ ሰዎች ናቸው ሲባል በማን አረዳድ እየተረዳ ነው ማለት ነው